ሰበር ዜና፣ ወገብሽ ይሰበር። ቀልዬ እንዳትሉ፣ ምን በወጣኝ ይሰበር እና ትላንትና አብርሽ፣ እባክሽ ይህ አስተሳሰብሽ ትክክል አይደለም፣ ደግመሽ ደጋግመሽ ለማሰብ ሞክሪ፣ እስከ ነጌ ድረስ ጊዜ ልስጥሽና አስብበሽበት መልሱ ስጪኝ ብሏት ነበረ። ሩታዬም እሺ፣ ነጌ ከሰዓት ድረስ አስቤበት የመጨረሻው ውሳኔ እነግርሃለሁ ብለው ነበር ማለት ነው። እንግዲህ የሩታዬ ውሳኔ ከመስማቱ በፊት አብርሃም እንዲህ ብሎ ኢንስታግራሙ ላይ አስቀ ተቀምጧል። መልስሽን እሺ ካልሆነ በፈጣሪ ልለምንሽ እንዳታገኝኝ ብሎ ማስጠንቀቂያ የሚሆን ማስፈራሪያ የሚሆን አስቀምጦላታል ማለት ነው። ወይኔ በላቸው ወይኔ በላቸው ማለት አሁን ነው። እኔ የምለው አብርሃም እኔ የምለው አብርሃም እንዶ የሩታዬ ውሳኔ ለመስፋት ከፈለክ እሺታህን ለመቀበል እንድትቀበል ከፈለክ ይቅርታህን እንድትቀበል ከፈለክ ለምንድን ነው ከሴቶች ጋር የሸሽ ገዳሚ ብለ አሁንም የመጣው ማለት ነው። በእርግጥ ሴቶቹ ሼር ያደረገቻቸው ጽጌ ናት። ነገር ግን ጽሁፉን ኢንስተግራምህ ላይ ደግሞ ያስቀመጥከው አንተ ነህ አብርሃም። ግሬስ ፋሚሊ ይላል እንዳየሁት ከሆነ ማለት ነው። እኔ ወዴት ወዴት እየሄዳችሁ ነው? እንደው ዘንድሮ እኮ ወዴት እንሄደው ለእነዚህ ልጆች ስንል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ የአረፋ የጋገርኩት ዳቦ እና የሰራሁት አይቤ ይዤላችሁ መጥቻለሁ። እየበላችሁ ዘና ፈታ እያላችሁ። አያችሁ አይደለ ዩቱብ ላይ እኝኝ ማለትን ብቻ ሳይሆን ሙያ ያለኝ በቃ እዩት፣ ዳቦ ሶፍት በሉት የምንመጨ ማለቅ የለም ሶፍት በሉት፣ እያሳየዋችሁ ነው። አሰላሙ አሌይኩም ወረመቱላ ወበረካቱ። ውድና የተከበራችሁ የሳናሌ ቤተሰቦች ሰላም ብያለው በያላችሁበት ሰላማቸው አላ ብዛሌ ላላህ ብዬ ወዳቸዋለው። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫም ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልባ መሰግናለው። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮ ጉድዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ውድ ወድዬ። የዛሬው ከባድ መልእክት ነው። እንግዲህ አብርሃም ትላንትና እኔ ቤቱ ጥሩ ሁኔታ ላይ አይደለሁም ብቻዬን ስቀመጥ፣ እናም ውሳኔሽን አሳወቂኝ በቃ የምትናገራቸው ነገሮች ትክክለኛ ውሳኔ አይደሉም። ለውሳኔሽን ደግመሽ ደጋግመሽ አስቢበት፣ ካሰብሽበት በኋላ ነጌ ከሰዓት መልስሽ መልሽልኝም መልስሽ ከሰማው በኋላ እንግዲህ ወደ ቡታጀራ ይሄዳለሁ ብሏት ነበረ ሩታም እንደተናገረችው ኦኬ ችግር የለውም ከሰዓት መልሴን የመጨረሻ መልሴን መልስልሃለሁ ብላው ነበረ ማለት ነው እንግዲህ ትላንትናም ቪዲዮ በሰራበት እንትን ነው ልብስ ነው እዚህ ላይ ፎቶን እንደሚታይ ማለት ነው ያው ከሴቶቹ ጀርባ ነው ያለው አንገታቸው ቆረጥ አድርጎታል የዳኒና የአብርሃም ፎቶ ማለት ነው ግን ልብሳቸውና ሰዓታቸው ይታያል ማለት ነው እናም እንግዲህ ውሳኔሽን እሽታ ካልሆነ በፈጣሪ ልለምንሽ እንዳታገኘኝ ብሎ ከባድ ማስጠንቀቂያ ተናግሯል ማለት ነው። እኔ ደግሜ ደጋግሜ የምናገረው እንደ አብርሃም ሩታዬ እሽታህን እንድትቀበል ይቅርታህን እንድትቀበል ከፈለግ፣ ለምንድነው ከሴቶች ጋር እንደዚህ ሸሽ ገዳሚ እያልክ የምትመጣው ማለት ነው? ኦኬ ሩታስ ብትኖር እሺ፣ ችግር የለውም ይሁን፣ ሩታ አለች እንላለን። ነገር ግን ሩታ የሌለችበት ከሴቶች ጋር ምን አመጣ? የፈለገው ነገር እኮ አንገታችሁ ብትቆርጡትም ከኛ የሚያመልጥ ነገር፣ አንዳችም ነገር የለም ማለት ነው። እጃችሁ ይታያል፣ ሰዓታችሁ ይታያል፣ ልብሳችሁ ይታያል። አንተና ጋኒ ማለት ነው። እኔ እንዴት ነው ሩታ ታዲያ ይሄን እያየች ያንተ እሽታ የምትቀበለው ወይስ እንደውም ቆርጦላት እንድትሄድ ነው እያደረግህ ያለው ማለት ነው። አሁን እሽታሽን ማለት እሺ ካላልሽኝ በፈጣሪ እንዳታገኝ ምናምን ይሄ ማስመሰል ነው የሚመስለው ማለት ነው። ማስመሰል ነው። የእናንተ ጉዳይ የእናንተ ማስመሰል በተለይ መቼ ነው የሚያበቃው? መቼ ነው የሚያልቀው? እኔ እኮ ግራ ተጋባሁኝ። ቤተሰብ እኔ ግን አንዳንዴ የሳስበው አብርሃም ራስ ወዳድ ነው። በቃ ራስህን ነው የምትወደው ማለት የራስ ስሜት ነው የምታስቀድመው ማለት ነው። እዚች ጋር ለትዳርህም ለሚስትህን ክብርም ያለህ አይመስለኝም የምትጨነቅም አይመስለኝም። አሁን እያለቃቀስክ እሽ እሽታሽን ካልሆነ በፈጣሪ ያታግኝ ምናምን ምናምን የሚለው እኔ እንደማስመሰል ነው የምቆጥረው ማለት ነው። እና ትዳርህን የምትፈልገው ትዳርህን የምትወድ ሚስትን የምታከብራት እና የምትወዳት ነገር ከሆነ የምትጠላውን ነገር ተጸይፈ፣ የምትጠላውን ነገር ጠልተ ከእሷ ጋር ነው አምነህበት የምትኖረው እንጂ የማትፈልጋቸው ነገሮች አሁንም እየደጋገምክ ነው ያለው ማለት ነው። እኔ አሁን በዚህ ውስጥ አንዳቸውም ሴቶች አላቃቸው። እኔ ማንም እኔ እንጃ እኔ ይቅርታ አድርጉልኝና እኔ እዚህ ጋር የተለቀቁት ሴቶች አላቃቸውም። ስለዚህ ምንድን ነው የምትደጋግመው አንተ? በቃ የአንተ ይቅርታ እንድትቀበል ከፈለግ ትዳርህን የእውነት የምታከብረው ነገር ከሆነ ሩታ ከማትፈልጋቸው ነገሮች ራቅ። በቃ አንተ እኮ በተደጋጋሚ በትዳርህ ላይ እንደዚህ አይነት የምታሳየው ከሴቶች ጋር ነው። በቃ ትልቁ ህመሟ ሩታ፣ እኔ ሁለት ነገር ነው አንዱ፣ ግን መናገር አልፈልግም። የምናገርበት ቀን ግን አለ አንድ ቀን ማለት ነው። አንዱ ግን ምንድን ነው ከሴቶች ጋር ያለህ ንክኪ ነው፣ በቃ ግንኙነት ማለት ነው። ይሄ ደግሞ ለሩታ እየተመቻት አይደለም፣ በቃ ምቾት እየሰጣት አይደለም። ስለዚህ ሚስትህን፣ ትዳርህን የሚረብሽብህ ነገር መራቅ አለብህ። ኧረ ምን ጉድ ናችሁ እናንተ ደግሞ! ቀለበትህን አውልቀኸዋል። ቀለበትህን አስራ አምስት ቀን ሆነ። ቀለበትህን ቃል ኪዳን ቀለበትህን ካወለቅከው ማለት ነው ምን ለማለት ፈልገህ ነው? አሁን እኛ ምን እናድርግ፣ እንደዚህ እያልክ የምትመጣው ማለት ነው። እሺ በቃ አጥፍቷል፣ ጥፋቱን አምነሽ ይቅርታ ተቀበይ ሩታ የባክሽ እንዳንላት፣ አንተ በጥፋት ላይ ጥፋት እየደራረብክ ነው ያለው ማለት ነው። እውነቴን ነው የምልህ፣ በጣም ሲበዛ እራስ ወዳድ ነህ አብርሃም ማለት ነው። በቃ ትዳርህን፣ ቤትህን አክብር ከዚህ በፊት ብዙ ነገር ዋሽተሃል። ብዙ ነገር ነው ያሸው ማለት ነው። በሩታ ወንድም እየዋሸ ነበረ፣ በሩታ ቤተሰቦች እየዋሸ ነበረ፣ በራስ በቃ ብዙ ነገሮች አሉ። እኛ እኮ መናገር የማንፈልገው ለመናገር እየፈለግን የሆነ አንዳንድ የሚያግደ ነገሮች አሉ። አንድ ቀን ግን ሁሉንም ነገር እንናገራለን ማለት ነው። ነገር ግን ትዳርህን አክበር በቃ ትዳር እቃ እቃ ጨዋታ አይደለም። እሷ እስካሁን ድረስ ስቲል እስካሁን ድረስ እያለቀሰችም ብሶት ብሶት እያላትም የእጇ ቀለበት እጇ ላይ ጣቷ ላይ ያለ ማለት ነው። አንተ ግን ጣትህን ባዶ አድርገዋል። ምን ፈልገህ ነው ታዳ? ምን ፍለጋ ነው ታዳ ቀለበትህን ያወለቀው ማለት ነው። አንድ ሴት ልጅ ወይም ደግሞ አንድ ወንድ ልጅ ባለትዳር የሆነ ቀለበቱን ከእጁ ላይ ካወለቀ የሚፈልገው ሌላ ነገር ነው ማለት ነው። መቶ ለመቶ ማለት ነው። ይሄ ትዳር ቀለበት ማለት ደግሞ የሁለታችሁም መተማመኛ ነው። በእርግጥ ልብ ነው ዋናው ማለት ነው። ነገር ግን ቀለበትህን ከጣት ላይ ማውለቅ የለበትም የለብህም ማለት ነው። አሁን ደጋግመ ደጋግመ ምንድነው እኝኝ እያል ኢንስታግራም ላይ መለጠፍ ከሴቶች ጋር እንደዚህ አይነት ነገር ማድረግ አይደብረህም እንዴ? በቃ ይሄ ነገር እየተመቻት አይደለም ሩታ፣ አልተመቻትም እንዴ። ስለአንተ ከሴቶች ጋር የሸሼ ገዳሜ ማለት ጋዝ ጋዝ እያላት ነው። ሌላውን እንደምንም ብላ ጥርሷን እኝ ካድርጋት ትችለዋለች፣ ሌላው ሌላው ችግር ማለት ነው። ነገር ግን አንተ ከሴቶች ጋር ያለውን ግንኙነትህን ልትችለው አትችልም። በቃ ያስጠላል። አንተ ከሴቶች ጋር ትከሻ ይዘህ ምን ብለህ አሁንም በጣም ነው የሚደብረው። ለማንኛውም አብርሃ ወደ ራስህ ተመለስ። የአንተ እሽታ የአንተ ይቅርታ እንድትቀበል ከፈለግ ትዳርህን የምትወደው የምታከብረው ነገር ከሆነ ሩታ ከምትጠላውና ሩታ ከምትጸየፈው ነገሮች ራቅ። አትደጋግም። በቃ እንዲህ አንተ ስንት ነገር። ለማንኛውም ውዶች እየበላችሁ እየበላችሁ ደረቅ በደረቅ ምን የማይታረቅ ነው ምን አይታረቅ ነው የሚባለው፣ እና በደረቁ ፍትፈታ ደስ አይልም። ለዛሬው ምሳ እኔ ችያቸዋለው ማለት ነው ውዶችዬ ዬ ይህን የመሰለ ዳቦ ጋግሬ ይሄን የመሰለ አይብ ሰርቼ ነው ከማዳሜ ጋር ስበላይ ዋልኩት ማለት ነው። በዚህ አጋጣሚ እኔ ማለት ማዳሜ እና የማዳሜ ልጆች የአበሻ ምግብ በጣም ነው የሚወዱት ማለት ነው። በተለይ የዶሮ ወጥ ማለት ነው፣ ክትፎ እንዲሁም ደግሞ አይብ ሚጥ ሚጣው ደግሞ በደንብ ነው የሚበሉት ማለት ነው። እና በደንብ አድርጌ ያስለምጃችኋለሁ እኔና ማደምዬ እንደዚህ ሁኔታ አረፋ አልፈናል ማለት ነው። ሰላማችኋል ብዛልኝ፣ ወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋቸውን እንዳትረሱ ባይ።